ታውቃላችሁ ልዩነታችን ውጤታችን ሳይሆን መንገዳችን እንደሆነ። ልዩነታችን ውጤታችን አይደለም፣ ውጤታችንን ያገኝንበት መንገዳችን ነው። ጻፉ። ልዩነታችን ውጤታችን አይደለም፣ ውጤታችንን ያገኝንበት መንገዳችን ነው። ማንም ሰው መኪና ሊኖረው ይችላል። ማንም ሰው ልብስ ሊኖረው ይችላል ማንም ሰው ስልጣን ሊኖረው ይችላል። ማንም ሰው ሀብት ሊኖረው ይችላል። ልዩነቱ ሀብት ማግኘቱ አይደለም፣ ስልጣን ማግኘቱ አይደለም። ልዩነቱ ያንን ሀብት ያገኘበት መንገዱ ነው። ልዩነቱ ልዩነቱ ይሄ ነው። ሁልጊዜ ደስ ሊላችሁ የሚገባው ልትኮሩ የሚገባው በውጤታችሁ ሳይሆን ውጤታችሁን ባመጣችሁበት በመንገዳችሁ ነው። ሰው ውጤታችንን ያያል። እግዚአብሔር ግን ውጤታችንን ያመጣንበት መንገዳችንን ያያል። ሰው ውጤታችንን ነው የሚያዩ። ሰው የለበስነውን ነው የሚያዩ። ሰው የምንነዳውን ነው የሚያዩ። ሰው የምንኖርበትን ቤት ነው የሚያዩ። ሰው ዛሬ የተቀመጥንበትን ወንበር ነው የሚያዩ። እግዚአብሔር ግን የምንነዳውን፣ የምንለብሰውን፣ የምንኖርበትን ቤት ሳይሆን የሚያየው እነዚህን ነገሮች ያመጣንባቸውን መንገዶች ነው የሚያየው። ለማንኛውም ሰው መንገዱ ወሳኝ ጉዳዩ ነው። ለየትኛውም አይነት ሰው ለየትኛውም አይነት ሰው መንገዱ ወሳኝ ጉዳዩ ነው። ስለዚህ በዚህ ቦታ የሚናገረው ነገር ምንድነው? ምሳሌ የሚመስለው ኢዮብ በእውነት ብር የሚወጣበት ወርቅም የሚነጥርበት ስፍራ አለ፣ ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይገልጣል ይልና እነዚህ ማዕድን ቆፋሪዎች ብረቱን፣ መዳቡን፣ ወርቁን ለማምጣት ብረቱን ለማምጣት የሚሄዱበትን መንገድ ሲናገር እንደዚህ ብሎ ይቀጥላል፤ በጨለማና በሞት ጥላ መካከል ድንጋይን ይፈላልጋሉ፣ ከሰው ርቀው ጉድጓድ ይቆፍራሉ፣ ከሰው እግር ተረሱ ብሎ ይናገራል። ማድን ቆፋሪዎቹ ወርቅን ያመጣሉ። ወርቅን የሚያመጡበት መንገድ ደግሞ በምን አይነት መንገድ ሄደው እንደሆነ ሲናገር ይገርማቸዋል። እንደውም እንደዚህ ነው የሚለው፣ ወደ ታች ይንጠላጠላሉ ብሎ ይናገራል። ይህንን መንገዱን ከመናገሬ በፊት ወርቅ ለምሳሌ ተፈላጊነቱ ሲዝናል አደለም፣ ሁልጊዜ ነው ወርቅ የሚፈለገው። ባለፈው ዓመት የለበሳችሁትን ልብሳችሁን ዘንድሮ አትፈልጉትም። ባለፈው ያደረጋችኋቸውን ብዙ ነገሮች ዘንድሮ አትፈልጓቸውም። ዓመታቶች ሲቆጠሩ ልብሶቻችሁ ሌሉ። ብዙ ነገሮች ፋሽን ያልፍባቸዋል። ባለፈው ዓመት ያደረጋችሁትን ወርቃችሁን ግን ዘንድሮ አልፈልግም አትሉትም፣ አትጥሉትም፣ አትጠሉትም። ከወርቅ ውጭ ያሉ ነገሮቻችሁን ሁሉ ትጥሉታላችሁ፣ ትጠሉታላችሁ። የሆነ ወቅት እናንተ ቤት ብርቅ የነበረ አዲስ የነበረ ሶፋ ከሆነ ጊዜ በኋላ አውጥታችሁ ትቀይሩታላችሁ። የሆነ ወቅት ላይ ብርቅ የነበረ ቴሌቪዥን አውጥታችሁ ትጥሉታላችሁ። የሆነ ወቅት ላይ ሰፈሩ ሁሉ ያየልሽን ታቆጫማ፣ በሚቀጥለው ጊዜ አትፈልጊውም አውጥተሽ ትጥየዋለሽ። የሚገርመው ነገር ግን አያቶች የሰጡን ወርቅ ዛሬም ትፈልገዋለሽ። ወርቅን ሁል ጊዜ አትጥሉትም፣ አትጠሉትም። ኤኒ ታይም ነው ተፈላጊነቱ። ኤኒ ታይም ነው ሰው የሚፈልገው ወርቅ። በየትኛውም ጊዜ ይሁን ወርቅ ትፈልጋላችሁ ሁልጊዜ ከናንተ ጋር ይኖር እንጂ በቤታችሁ ዋጋ ያለው ነገር ነው። ፋሽን አያልፍበትም። ፋሽን አያልፍበትም። እንደውም እንደውም አንዳንዱ ነገር ካልተመቻችሁ እሳት ካስነካችሁት ውበቱ ይብስበታል። ውበቱ ይብስበታል። ሶፋችሁን እሳት ካስነካችሁት ሽታው ያስቀምጣችሁ። የትኛውም ነገር እሳት ከነካው መቅለጥ ነው የሚጀምረው። ወርቅ ግን እሳት ከነካው ማማር ይጀምራል። ስለዚህ ወርቅን ሁሌ ነው የምትፈልጉት። እሱ ብቻ አይደለም። ወርቅ አንድ ጊዜ ብቻ አይደለም የምትፈልጉት ሁልጊዜ የምትፈልጉት። እሱ ብቻ አይደለም፣ ወርቅ ተፈላጊነቱ አንድ ቦታ ብቻ አይደለም። ኦል ኦቨር ዘ ወርልድ ወርቅ ይፈለጋል። ኢትዮጵያ ይፈለጋል፣ አሜሪካ ይፈለጋል። የትኛውም ቦታ የሚፈለግ ነገር ቢኖር ወርቅ ነው። ብዙ ነገር ኢትዮጵያ የሚፈለግ አሜሪካ አይፈለግም፣ አሜሪካ ቢፈለግ አውሮፓ አይፈለግም። የሆነ ነገር ከቦታ አንጻር የሚፈለጋለ አይፈለጋለ። ወርቅን ግን የትኛውም የዓለም ጥግ ላይ ያሉ ሰዎች እኩል ይፈልጉታል። እንደውም አንድ መንግስት የሚያሳትመው የገንዘብ ብዛት የሚተመነው ብሔራዊ ባንክ ባስቀመጠው የወርቅ ብዛት ነው። የአንድ ሀገር የሀብቱ መጠን የሚለካው በዛ ነው። የአንድን ገንዘብ ዋጋ የሚተምነው ጉዳይ እሱ ነው። ይህንን ተፈላጊነቱ ሁል ጊዜ የሆነ ተፈላጊነቱ በየትኛውን ቦታ የሆነውን ወርቅ ለማምጣት ማዕድን ቆፋሪዎቹ የሚሄዱበት መንገድ ኤክስፕረስ መንገድ አይደለም። ሃይወይ አይደለም። ምቹ መንገድ አይደለም። የሚሄዱበትን መንገድ ሲናገር እንደዚህ ይላል፣ በጨለማ በጨለማና በሞት ጥላ መካከል ድንጋይን ይፈላልጋሉ። ከሰው ርቀው ጉድጓድ ይቆፍራሉ። እየተንጠላጠሉ እየተወዛወዙ ይወርዳሉ። ከሰው እግር ተረሱ ብሎ ይናገራል። ወርቁን ያመጡት በጨለማ ውስጥ ሄደው ነው። ወርቁን ያመጡት በሞት ጥላ መካከል ሄደው ነው። ወርቁን ያመጡት ወደ ላይ ወጥተው ሳይሆን ወደ ታች ወርደው ነው። ወርቁን ያመጡት ሰዎች እነሱን ርቀዋቸው ነው። ወርቁን ያመጡት ተረስተው ነው። ተረስተውን ያመጡት ያመጡት የሚገርም ነው። የወርቅ መንገድ የጨለማ መንገድ ነው። የወርቅ መንገድ የመውጠላ መንገድ ነው። የወርቅ መንገድ የመረሳት መንገድ ነው። የወርቅ መንገድ የቁልቁለት መንገድ ነው። የወርቅ መንገድ የከፍታ አይደለም፣ የምቾት አይደለም፣ የብርሃን አይደለም፣ የመፈለግ መንገድ አይደለም። እግዚአብሔር አምላክ በእንደዚህ አይነት ሁኔታ ምንም እንኳን መጽሐፉ ይሄን ቢናገርም፣ እኔ ግን ዛሬ የምነግራችሁ ነገር ምንድነው? ሊትራሊ ስለ ወርቅና ስለ መዳብ ስለ ብር ቢያወራም የምነግራችሁ እንደዚህ ነው። አንዳንዶቻችሁ ጎዳናችሁ የጨለማ ሊሆን ይችላል። አንዳንዶቻችሁ አሁን የሚሸታችሁ የህይወት ጠረን ሳይሆን የህይወት መዓዛ ሳይሆን ሞት ሞት የሚሸታችሁ ሰዎች። አንዳንዶቻችሁ ጉዟችሁ ወደ ከፍታ ሳይሆን ወደ ቁልቁለት እየሆነባችሁ ያላችሁ ሰዎች። አንዳንዶቻችሁ ትላንት ከነበራችሁ አጀባ ትላንት ከነበራችሁ ከበባ ወጥታችሁ ከሰው እየራቃችሁ እየሄዳችሁ ያላችሁ፣ ሌሎቻችሁ በቅርብና በሩቅ ዘመዶ ሰዎቻችሁ እየተረሳችሁ ያላችሁ ሰዎች፣ ከገባችሁ መገለጡን ካገኛችሁት ይሄ የጨለማ መንገድ ይሄ የሞጥላ መንገድ የሚገርማችሁ ማዕድን ቆፋሪዎችም የሚሄዱበት መንገድ ነው። መጽሐፉ ሲናገር በዚህ መንገድ ሄደው ሞቱ አይልም። በዚህ መንገድ ሄደው ጠፉ አይልም። በዚህ መንገድ ሄደው አለቁ አይልም። እንደዚህ ነው የሚለው፣ ይሄን መንገድ ተጉዘው ሲያበቁ አይኖቻቸው የከበረን እንቁ ያሉ አለ በዚህ መንገድ የሄዱ ሰዎች ናቸው። ዐሥራ አንደኛው ቁጥር ላይ ሲናገር እንደዚህ ይላል። አይኖቻቸው የከበረን እንቁ ያ ያሉ፣ ከታች ያለው ወደ ላይ ይገለበጣል፣ እንጀራ ከምድሩ ውስጥ ይወጣል ይላል። የብቸኝነት መንገዳችሁ የብቸኝነት መንገዳችሁ የብርሃን ሳይሆን የጨለማ መንገዳችሁ የተስፋ ሳይሆን አንገት የደፋችሁበት መንገዳችሁ ከእግዚአብሔር ጋር ከሆነ የተጓዛችሁት አይኖቻችሁ የከበረን እንቁ ያያሉ። ስትረሱ ልትጠፉ አይደለም፣ ሰው ሲርቃችሁ ልትሞቱ አይደለም። ይልቁኑ እግዚአብሔር እንደዚህ ይላችኋል፣ አይኖቻችሁ የከበረን እንቁያ ያለው። ልክ ብቻችሁን ስትሆኑ ሰው ሲርቃችሁ በጨለማው ስትገቡ በመረሳቱ ስትገቡ በመውጣላ መካከል ስታልፉ ሕይወት አይታያችሁም፣ ተስፋ አይታያችሁም። ጥፋት ነው የሚታያችሁ፣ ውድቀት ነው የሚታያችሁ። ግን ይገርማችኋል የወርቅ መንገድ የጨለማ መንገድ እንደሆነ። በጨለማ ውስጥ ምን አለ ምን አለበት ይሄ መንገድ ይሄ መንገድ ምን አለበት ይሄ መንገድ መዝሙር አለበት ይሄ መንገድ ትምህርት አለበት ይሄ መንገድ ምስክርነት አለበት ይሄ መንገድ ራእይ አለበት ይሄ መንገድ ቅባት አለበት ይሄ የጨለማ መንገድ ግራ ኮንፊውዥን አደለም ያለበት የጨለማ መንገድ ጥፋት አደለም ያለበት ይሄ መንገድ መዝሙር አለበት ትምህርት አለበት ምስክርነት አለበት ይሄ መንገድ ይሄ መንገድ ይሄ መንገድ እንደዚህ አይነት መንገር ነው። ያነበብከውን ከማውራት ያነበብከውን ያጠናውን ከመናገር ይልቅ የኖርከውን መናገር ብዙ ሰዎችን ይነካል። ብዙ ሰዎች አርባ አመት የተለያየ ሁኔታ አጥንተው መጽሐፍ አጥንተው የግሪኩን አጥንተው የእንግሊዘኛውን አጥንተው ሊያወሩ ይችላሉ። የትኛውንም ያህል አጥንተ ብታወራ ኖረህ እንደምታወራው ማንንም አይነካው ማንንም አይነካም። ኖረ የምታወራውና አንብበ የምታወራው እኩል አይደለም። የብቸኝነት መንገድ የጥፋት መንገድ አይደለም። የሚገርመው ነገር እንደዚህ ነው። እነዚህ ማዕድን ቆፋሪዎች የጨለማን መንገድ ሄደው የሞጥላን መንገድ ሄደው የመረሳትን መንገድ ሄደው ከሰው የመራቅን መንገድ ሄደው የቁልቁለት መንገድ ሄደው የሚያገኙት ኮረት ኮረት የሚያህል ትልቅ ነገር ሳይሆን የወርቅ ድቃቂ ነው ይላል። ነገርየው በኪሎ ሳይሆን በግራም ነው ዋጋ የሚያወጣው። የሚገርመው እንደዚህ ነው። በዚህ መንገድ ሄዳችሁ የሚታይ ትልቅ ነገር ላታገኙ ትችላላችሁ። ዘመን ተሻጋሪ የሆነ ነገር ግን ታገኛላችሁ። በዚህ መንገድ ሄዳችሁ አይን የሚሞላ ነገር ላታገኙ ትችላላችሁ። በዚህ መንገድ ሄዳችሁ ትኩረት የሚይዝ ነገር ላታገኙ ትችላላችሁ። በዚህ መንገድ ግን ሄዳችሁ እሳት ሲነካው ውበቱ የሚጨምር ሁልጊዜ ተፈላጊ የሆነ የትም ቦታ ተፈላጊ የሆነ በየትኛውም ሲዝን ተፈላጊ የሆነ መሰረቱ ክርስቲያን በሞት ጥላ ሀላ አያልፍም አይልም። በሞት ጥላ ባለፍኩ ጊዜ አንተ ከኔ ጋር ነው እንጂ የሚለው ክርስቲያን አለ። የሞት ጥላ የሚያልፍበት እግዚአብሔር የተወው እስኪመስል ድረስ